ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይብዛላችሁ። ትንሽ ቆየት ብዬ መጥቻለሁ። እንግዲህ እንደተለመደው ይህንን ቪዲዮ ለብዙዎች ሊደርስ እባካችሁ ላይክ ሼር በደንብ አድርጉት። ስፔሻሊ ቆየት ብዬ ስለመጣው ሪኮመንዴሽን ስለማይኖሩ ዩቱብ ጋር በቀጥታ እንግዲህ ወደ ዛሬው መርሃ ግብር እንልፍ። ይኸው አንዳንዶች ተነስተውላችኋል። በነዛ ዘንድ ለመደነቅ ብለው በነዛ ዘንድ ውዳሴ ለማግበስበስ ብለው በእግዚአብሔር ልጅ እያፈሩ ነው የኖሩበትን የበሉበትን ቦርጫ ያወጡበትን ወንጌል ይኸው ኮምፕሮማይዝ እያደረጉት ነው። ለቀርሺ እዚህም ቁጭ ብላችሁ የምትከታተሉ እህቶችን ነው ወንድሞች፣ አለምና ስርዓቷ ድምጥ ማጣቸው መጥፋት ይችላል። ይሄ ወንጌል አይቀየርም። እስከ ሞት ድረስ የታመናችሁም ዘሮቻችን ላይ ሲጨፍር የኖረ ዛር ትውልዳችን ላይ ሲጨፍር የኖረ ከንቱ ውዳሴ የጨለማው መንግስት ስልጣን በአፍጤሙ ይደፋ፣ በኢየሱስ ስም የዘፈን መንፈስ፣ የመጠጥ መንፈስ፣ የዳንኪራ መንፈስ፣ የርኩሰት መንፈስ፣ ስፒሪት ኦፍ ኮምፕሮማይዜሽን፣ የጨለማው መንግስት ስልጣን በጌታ በኢየሱስ ስም የታሰረው። ብዙ ክርስቲያኖች ከቀንብረ በታች እየኖሩ ነው ያሉት። ጋሽ ተቀባ መጥቶ ያጭበረብራቸዋል። የእሱን እንደዚህ ላቡን ሲጠርግበት የኖረውን ሶፍት ይቸርችርላቸዋል። እኔ ካልባረኩ የተረገምክ ነው ይሉታል። ለዚህ ነው ይሄ ትውልድ የእግዚአብሔር ልጅ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊቱ ተስሎ ጀምሮ ነገር ግን ያንን እውነት ሁሉ ዳራ ሲይዞ ስለሚበላና ስለሚጠጣ ስለጊዜያዊ ነገር የእግዚአብሔርን ክብር በወራዳ ነገር ይቀየሩ፣ የዓለምን ትርፍ ለማግበስበስ ብለው ዛሬም ድረስ ከዓለም ጋር የሚሸቅጡ አገልጋዮች በስተውብናል። እኔን ጨምሮ እናንተ እህቶች ና ወንድሞች ራሳችንን እንመርምር። ብዙ ያልዳኑ እውነትን ወደ ማወቅ መድረስ የሚገባቸው ብዙ ወገኖቻችን ሚሊየንስ አፖን ሚሊየንስ አፍ ሰውስ ነብሳት በዓለም አሉ፣ ቢሊየኖች አሉ፣ ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ መምጣት የሚገባቸው። ስለዚህ ቢኬርፉል ተጠንቀቁ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ይባረክ። ፓስተር እንዳለ ስፔሻሊ ዘይት መሸቀጥ ስፔሻሊ ከሶፍቱ ጋር በተገናኘ በጣም ያሳዝናል። እግዚአብሔር መልካም ነው፣ በመንበሩ አለ ፍርዱን ይሰጣል። እነሱ ይቀጥላሉ፣ እንግዲህ ወንጌልም ይቀጥላል። በእነሱ ምክንያት ወንጌል ይሰደባል። በእርግጥ እውነተኛ መንገድ ይሰድባል። ሁለተኛ ጴጥሮስ ምዕራፍ ሁለት ቁጥር ሶስት ላይ ስለሚናገር ድንቅ አይደለም። አስቀድሞ የነበሩ ነበሩ ሀሰተኛ ነቢያት ዛሬም ይኖራሉ። ነገር ግን ወንጌላችን አይታሰርም ዘንድ የሚገባን ከተባለ ተገቢ ስም አለ ማለት ነው። ለመዳን ተገቢ የሆነ ስም ሰማይም ምድርም ላይ እውቅና እንዲሰጡት አብ የፈለገው ስም አንድ ነው። ለዛ ነው መዳ ብሎ ከዛ በሌላ ከዛ በማንም በሌላ የሚለው ሁኔታ ጾም፣ ጸሎት፣ ስግደት ምናምን ሊሆን ይችላል። በማንም ካለግ ደግሞ በሰማይ ካሉ መለየት በምድር ካሉ ቅዱስ አንጻድ ቀን ሰማይታት ሁሉ ማለት ነው። ስለዚህ የሚገባን ከተባለ ተገቢ የሆነውን ነገር መለየት ነው። አደል እንዴ? አግባብ ባልሆነ አካሄድ የሚሄድ ሰው ህጋዊ አይደለም። በሚገባ ማለት የሚገባን ማለት ሰው ሊድንበት የሚገባው ተገቢ ካሳውን የከፈለ ዋጋ የከፈለ አብ የሚሰማው ህጋዊ የሆነ ስም አለ። ይሄ ስም ኢየሱስ ይባላል። በቃ አለ ሌላ ስም የለ ከዚህ ስም ውጭ ሌላ ስም የለም። በቃ እግዚአብሔር ያከበረው ፊልጵስዩስ መልእክት ምዕራፍ ሁለት ቁጥር አስር ላይ ምንድን ነው የሚለው? ከስም በላይ የሆነውን ስም ሰጠው ነው የሚለው ብላ ለእግዚአብሔር አብ ክብር ጉልበት ደግሞ ለእሱ እንዲንበረከክ ማለት ነው። ኢየሱስ የሚለው እግዚአብሔር ያለ ልክ ከፍ ከፍ አድርገው፣ በዛው ልክ በዛው መጠን ዝቅ ስላለ ራሱን ስላዋረደ የባሪያ መልክ ስለያዘ ማለት ነው። ስለዚህ ይሄ ስም ብቻ የተገባ ነው የሚገባ ነው። መዳም በሌላ በማንም የለም ነው የሚለው እስኪ ደግሞ የዘመኑ ጀብደኞች ወንጌል እናውቃለን ብለው ክርስቶስን በአንድ በታቸው ብቻ የሚጠርኩ ነገር ግን ህይወታቸው ያንን የሚናገሩት የማይመስሉ ነቢያት ነን የሚሉ ግን ነቢያት ያልሆኑ አይሁድ ነን ሲሉ አይሁድ ያልሆኑ ስለታገስክ ብሎ እንደተናገረ ማለት ነው። ዘጠና ምናምን ብር በላይ አወጣው። የሶስት ወር ቢሮ ከፈልኩኝ። አንተ ስትመጣ የምትቀመጥበትን ካንድም ሁለት ሶፋ ገዛውለ። ምትጠጣውን ውሃ አስገባውለ። ዘይት ገዝቻ መጣው። ጸለይኩበት። እቃ መርካቶ ገዝቻ መጣው። አንተን ኢንቫይት አድርጌ በነፃ መጣ። ጸለይኩለ። የተጸለይበት ዘይት በነፃ ሰጠው። ሌላ ቦታ 10 ሺህ ብር የምትከፍለውን ከፍ ይያስቀረውለ። ከዛ እኔ ስድብ ይገባኛል። እናመሰግናለን ጆሲ። በእውነት በእውነቴ ትልቅ ነገር ነው። ቀጥል በርታ ማለት ሲገባ ወጣ። በአፍ ትጸዳዳለህ ትሸታለህ። አንተ ሸታታ ሂድ። ዛይ የለመርክበት ቦታ ትሸታለህ። ከዚህ በኋላ አረለ ምን ጸጋ ልትካፈል ተካፈል፣ እጄን ለመጨበጥ አልዘረጋልህም ከዚህ በኋላ ክብር አትወዶም። አበሻ ክብር አይወደም፣ የሚዘረጥጠውን፣ የሚሰድበውን፣ የሚንቀውን በጋርድ ታጅቦ የሚወጣና የሚገባውን። እግሩን ይሰግዳል እግሩ ላይ ሄዶ እግሩን ጫማውን ይልሳል። ሰግደህ ብር ትሰጣለህ። እዚህ ደግሞ የእውነት ወንጌል ይዘን ደግሞ እኛ በመከራ ውስጥ እናልፋለን፣ በስቃይ እናልፋለን። ጀኒውን የሆነ ነገር ይዘን የከበረ ነገር ይዘን ማነው አንተ ተሳዳቢ እኔ ተሳዳቢ ያደረገን? ማነው አንተ ናቂ እኔ ተናቂ ያደረገን? who are you? ማን ነው እንደም ያንተ መጀመሪያ ከከን ከላይ ላይ ባራገፍክ፣ የተሻለ ኑሮ በኖርክ ፊደል በቆጣርክ ከራስ የምትለው የምታስቆጥረው አራት አምስት ነገር በኖረ አንድ ነገር ሳይኖር እንደዚህ የዞረ ሱሪ ለብሰህ፣ የተንሻፈፈ ጫማ ለብሰህ እንዲህ ከላይ ላይ የሆነ ነገር እያራገፍክ መተ እንደገና አፍን ትከፍታለህ። ክፍት አፍ ትውልድ ቆሻሻ ደግና አታገኘኝም። እንደዚህ አይነት ኢንቫይሮመንት እኔ ሰኔን ከማስቆም ሐምሌና ነሐሴን ታስቆማለህ። አበባ በትኜ ሪባን ቆርጫ አስመርቃለሁ። የከበረ የጸሎት ቤት አሁንም በነጻ አጠራለሁ። ትመጣለህ፣ ትገለገላለህ፣ የእግዚአብሔርን ክብር ታያለህ። እንደዚህ አድርጎ ተሳልቦ የእግዚአብሔርን ክብር ታያለህ። እስኪ ለማንኛውም እስኪ አሁኑ ሰው ይኸው እዚህ ጋር ደሞ ማለት ነው ይሄ ለማድረግ ዝግጁ ናችሁ? ጌታን የምትወዱ ለመንፈስ ቅዱስ የምትታዘዙ ዩቲዩብ ላይ እናንተ እየጠየቁ ቲክቶክ መንደር ከማንም ጋር ነው የሚገባበት። ቲክቶክ መንደር እኔ የሚመጥነኝም ሰፈር አይደለም የርኩሰትና የአመጽ መሰብሰቢያ ስለሆነ እኔ ብዙ ቲክቶክ መንደር ላይ ኢነርጂን ወስት ማድረግ አልፈልግ። ከጥቂት ሰዎች በስተቀር እግዚአብሔርን ከሚፈሩ በስተቀር ቲክቶክ መንደር የሚገባ ሰው በጠቅላላ ዱርዬ፣ ጨፋሪ፣ ጠጪ፣ ስራ ፈት፣ እግዚአብሔርን የማይፈራ የቅድስና የጽድቅ ህይወት የሌለው ሰው ነው ቲክቶክ መንደር የሚገባ ከእነዚህ ጋር እኔ ኢነርጂን ዌስት ማድረግ አልፈልግም። በጣም ብዙ ስራ ያለብኝ ሰው ነኝ። ቀኑን ሙሉ ቢዚ ነኝ። ቀኑን ሙሉ ለሰዎች ስቃተትን ሙሉ ሰው ነኝ። በረከቱ ለእናንተ ነው። በረከቱ ለቤታችሁ፣ ለጓዳችሁ፣ ለትዳራችሁ፣ ለልጆቻችሁ፣ ለሲንጉ ለእናንተው ነው። ተመልሰው ለፕሮፌት ጆሴ አይደለም። እኔ ምናልባት እንደ ነቢይ እግዚአብሔር ላይ ላይ ባስቀመጠው ጸጋ ልባርክ እችላለሁ፣ ልባርክ እችላለሁ። የማወራባችሁ ቃል በህይወታችሁ ፍሬ ያፈራል። ኮመንደር ገና ይሄ ቡና ጠጡ መስራት ይሄ በጣም በጣም ይሄ ሰውዬ ምንም አይገባኝ። የትኛው ወገን ነው አንተ ሰው? የትኛው ሁኔታ የትኛው ክርስቶስ ነው ያስተማረ? ሜቢ ሀሰተኛው ክርስቶስ ሊሆን ይችላል፣ ምክንያቱም የጌታችን ኢየሱስን ስም በአደባባይ እያሰደብክ ነው። አልፎም ተርፎ ለሌሎች ምንም ትምህርት አይሆንም። ሲቀጥል ደግሞ የክርስቶስ ኢየሱስ አገልግሎት በአንተ ይል፣ የቅዱሳን ሐዋርያት ትምህርት በአንተ ይል አሉን። እንዴት መናገር እንዳለብህ እንኳን አታውቅ። ገና አልተማራችሁ ምንለው። ለዚህ ነው። ገና የእግዚአብሔር ቃል አልገባችሁ ምንለው። ለዚህ ነው። ተነስተ መዘርጠጥ፣ ህዝብን፣ የእግዚአብሔርን ህዝብ ያከበረውን ህዝብ በዚህ ልክ ማዋረድ ተገቢ ነው። ቲክቶክ መንደር ላይ ስትል ብዙ ሰዎች አሉ። ቲክቶክ መንደር ላይ ስንት አገልግሎት እየሰራን ነው እኛ፣ ስንት ወንጌል እየሰራን ነው እኛንም ጨፍልቀ ኦኬ፣ ያሉትንም ጨፍልቀ የሌሉትንም ጨፍልቀ አንድ ላይ መናገር መጽሐፍ ቅዱሳዊ ነው? አዝናለሁ። ለማንኛውም እስኪ መርፌን ኑገው። በዚህ ቃል መሰረት ቅዱሳንን ሰብስበ የእግዚአብሔርን ቃል በማስተማ የኢትዮጵያ ንግድ ባንክ የአዋሽ ባንክን ሰብስበ ብር አስገባላችኋለሁ እያል ቂላቂል እያለ ለምንድነው ስጠበል? ኢየሱስ እኮ አስታትር ጴጥሮ ስልኮ ካሳ ውስጥ አውቅቷል። እና ዛሬ ከናንተ ካሳ ነው የሚገባላችሁ ንግድ ባንክ ስታያት ምን እንደሆን ታውቃላችሁ። እያንዳንዱ ቤተክርስቲያን ውስጥ ለምታደርገው ኢ መጽሐፍ ቅዱሳዊ ነገር ጥቅስ እየፈለክ ማስደገብ፣ ዘይት ለምን እንደምትሸጥ እንዴት ልክ እንደሆ፣ እንዴት ገዝታ ውስጥ ከፍተህ ህዝብ እንደምታራቀት እንዴት ልክ እንደሆ ሶስተኛዋ ሚስት ፈታ አራተኛ ሚስትን ለማግባት ነገር ለማድረግ ጀስቲፊኬሽን ስትፈልግ ለምትሰራቸው ስህተቶች ና ቅዱሳንን ችግር ላይ ለሚጥሉ ቆሻሻ ነገሮች ደጋፊ ጥቅስ ስትፈልግ፣ እኔም እንደ ወንጌል እውነት ካለ ማነኝ አፍጠሮ ምንም አይደል። እግዚአብሔር ጸጋ ቆመኝ። ታርጌታችን የሆኑ የሆኑ ኪሳቸውን ያደለሙ ትናንት ከገጠር ተነስቶ አዲስ አባ ገብተው መኪና ነዱ ምና እነሱ ሰዎች አይደል? ዘ ፒፕል እስቲል ህዝቡ ችግር ውስጥ አለ፣ እስቲል ህዝቡ ውድቀት ውስጥ አለ፣ እስቲል ህዝቡ በበሽታና በስቃይ የማቀቀ። ስለዚህ ትውልዱ ነፃ ማውጣት አለበት። አሜን። በቃችሁ፣ ይበቃችኋል። እስካሁን በዝብዛው በታች ትውልዱን በልጣቻው ቻል ትውልዱን ጊዜያችሁ ደርሷል። በቃ መዋረዳችሁ ነው ጊዜያችሁ በቃ ይበቃችኋል። እስካሁን የሸቀላችሁት ይበቃችኋል። ወደ ሴ ወደ ሌላ ስራ ተሰማሩ። አሁን ያለችዋን ቤተ ክርስቲያን ሳስብ የምፈራው ነገር በልጅነታችን የገጠመን አይነት ኪሳራ እንዳይገጥመን እግዜር በጊዜ ቀስቀሰን ምናምን ላለሁ። በልጅነታችሁ ትዚላችሁ እንደሆነ በጣም እንላላክ ነበር። ለቤተሰቦቻችን ተላላኪዎቹ እኛ ነን። ያን ጊዜ ስልክም እንደ ልብ የለም። ቴክስት ሜሴጅ የሚባል አይታወቅም እንትን የሚባል አይታወቅም። ና ቴክስትም እኛ ነን፣ ኢንተርኔቱም እኛ ነን። ትዝ ይላችሁ እንደሆነ በጣም እንደተሯሯጥን ነው። በቃ ስንደርስ፣ ሂድና ደግሞ እትዬ እንትናን ደሞ እንትና ጋ ከዛ እንትን እናረጋለን። ከዛ ስንመለስ ደግሞ ሂድና አቶ እንትና ጋ ደግሞ እንደበረረን ነው የምንለው። እና ጥሩ ልጅ ማለት እንደውም ታዛዥ ልጅ ነው። በቃ እሱ እኮ ተላላኪ ነው ለእናቱ ምናምን እንባል ነበር። የአሁኖቹ እ አላውቅም፣ አያስፈልጋችሁም። እኛ የሚላላክልን ነገር ስላገኘም ማለት ነው። እና አሁን ያን ጊዜ አንዱ ፈተናችን የምንወዳቸው ጓደኞቻችን ያሉ ቤት ቤት ስንላክ ነው እና የምንወዳቸው ጓደኞቻችን ያሉበት አብረን የምንጫወታቸው ልጆች ያሉበት ቤት ስንላክ ገና መልእክቱን እንኳን እንደው በስነ ስርዓት ሳንሰማ ነው ሮጠን የምንሄድ። በጣም ደስታ ስላለን ሮጠን እንሄዳለንና ሮጠን እንሄድና ከዛ ያጋጥማቸው ያቀደው ነው አጋጥሞኝ ያውቃል በጣም ብዙ ጊዜና ሄደና ትየንትና ቤት ምናም ተብዬ አንድ እንዳመጣ ተልኬ ከዛ ተልኬ መሄዴን እረስቼ ስንጫወት ስንጫወት ስንጫወት ስንጫወት ቃፋ ስንጫወት ኳስ ስንጠልዝ ምናምን ስናደርግ ምንም ረስተ ነው ማለት ነው። እንውልና በኋላ ልንመል አመሻሽ ላይ ነው በቃ አስታዋሽ ሰው ካልተገኘም መጨረሻ ላይ ነው በቃ ምንንምቃ ትዝ ሲለን ያለው ስሜት ትዝ ይላቸው እንደሆነ ለካ ተልከን ነበር የመጣ ነው በቃ መጫዎች አግኝተን ነው እንጂ ተልከን ነበር የመጣ ነውና ወደኋላ ተመልሰን ወላጆቻችንን ፌስ ማድረግ በጣም በጣም ቻሌንጂንግ ነበር። በጣም አንዳንድ ጊዜ የተላከነ ሆነ ምንረሳለን ምን እንደተላክን። በጣም ብዙ ጊዜ ግን መላካችንን ረስተን ስንጫወት እንውላለን። የሚያስታውስ ያገኘው ሰው በጣም ጥሩ ነው፣ ያስታውስና እንደተላከ አስቦ የተላከበትን ዓላማ ይፈጽማል። አንዳንድ ጊዜ አሁን ያለችውን ቤተክርስቲያን ሳስብ በጣም ምሰጋው ነገር ረስተን ይሆን ወይ ወላጅ እንደላከን። ይሄ ነው የቤተክርስቲያን ተልእኮ። የቤተክርስቲያን ተልእኮ ትውልድን ማንቃት ነው። ለዛኛው መንግስት ማዘጋጀት የሚመጣ መንግስት አለ። ወገኖች አትቀልቡ። ስለዚህ ነው ጌታችሁ በምን ሰዓት እንደሚመጣ አታውቁም። ሁልጊዜ የምናገረው ቃል ማቴዎስ ወንጌል ምዕራፍ 24 ቁጥር 42፣ ጌታችሁ በምን ሰዓት እንደሚመጣ ታውቁ ቀናቲቱንም ሰዓቲቱንም አታውቁም ነው እንግዲህ ይነቁ። ስለዚህ ከእንቅልፍ የምንነቃበት ሰዓት ደግሞ ብሎ ሐዋርያ ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 13 ቁጥር 11 ላይ ይናገራል ማለት ነው ወገኖች። ከእንቅልፍ የምንነቃበት ሰዓት አሁን፣ ስለዚህ ንንቃ ለማለት ነው። እስኪ አድምጠን እንመለስ። በጣም ጥሩ ትምህርት አለው። አንዶች እንደዚህ ይላሉ፣ አፍርንና ወደ አፈር ትመልሳለህ። ይሄ ስጋ ቅድስና ማረግ ማረግ ችግር የለውም ኢትስ ኦኬ፣ አንዴ ደህና አለና ምናምን ይላሉ። አይ ጅል፣ ይሄው እኮ ራሱ ነው እኮ የሚቀየረው። ለዚህ አንድ እንደ ተሰሎንቄ መልእክት ላይ በጌታ ቀን ሁለንተናችሁ የተጠበቀ ይሆናልና አለና፣ ሁለንተናችሁ ሲፈታ ነፍሳችሁ፣ መንፈሳችሁ፣ ስጋችሁ። ስጋህን ሄደ ከመከዝሙት ጋር ሄደ እያስተኛኸው ኃጢአትን እያረክ በእድፈትና በቆሻሻ ይዘው ከሆነ አንድ ነገር በእርግጠኝነት እነግራለሁ። እንዲህ እያልክ ነው መነጠቅ አልፈልግም እያልክ ነው። መነጠቅ የሚፈልግ ሰው እንዴታ ያደርጋል? ይታጠባል፣ ይታጠናል አምብራታስ የለፈቶቦስ እያለ በጽድቅ ይኖራል። ድንገት ጌታ ሲመጣ መለከት ሲነፋ አሜን በሉኛ በእናታችን የመላእክት አለቃ መለከት ሲነፋ ጌታችን የምንጠብቀው ጌታ ከሰማይ የሚመጣ መድኃኒት፣ ጌታ ይገለጣል። እስቲ አሜን በሉኝ ባካቸው እኛም እሱን ለመገናኘት አየር ላይ ምን እንላለን ይላል እንነጠቃል ለመነጠቅ ግን ይሄ ቦዲ ግራቪቲ ስለሚይዘው አይነጠቅም አየ ለዚህ እኮ ነው አንዳንድ አማኞች ከንጥቀት ይቀራሉ ይቀራሉ ሁለት ሆኖ እየፈጩ አንዷት ይቀራለች አንዱ ይነጠቃል ለምን የተዘጋጀ በጽድቅ በቅድስና እሚኖር ይሄ ቦዲ የመንፈስ ቅዱስ ቴምፕል ነው ቤተ መቅደስ ነው በዝሙት አላረግሰውም በኃጢአት አላረግሰውም ብሎ በጽድቅ የሚኖር ሰው እነግራቸዋለሁ በአየር ላይ ወደ ላይ ከፍ ከፍ ይላል ስለዚህ እንዲህ አይነት ኑፋቄ ትምህርት እንዳትሰሙ። ነፍስ ድኗል፣ መንፈስ ድኗል፣ ስጋ እንደበለቀ በእሱ ሲንፉል ኔቸር ምናምን እያሉ እንግሊዘኛ ጣል ጣል እያደረጉ ምንም አዲስ አላመጡም። የወደቀው የድሮ ሰይጣን ነው። ሔዋንም በተንኮሎ ያሳታት ያ የቀደመው እባብ ነው። አሁን ሱብ ለበሰና ዘንዶ ሆኖ ነው። አልሰማችሁም? ሲዘምር አዲስ ሰይጣን የለም የተሸነፈ ነው። አዲስ ሰይጣን የለም የዘፍጥረቱ ነው። ልክ እንደ እግዚአብሔር ትሆናለ። ይህን ስበላ እግዚአብሔር ትሆናል እንዳለው አሁን መጣና ባይብል ያዘና ጥቁር ሱፍ ለበሰና እዚህ መጥቶ እንግሊዝኛ ጣልጣል እያደረገ በእርግሪኩ በሄብሪው እንደዚህ ይላል። ተዋቸው፣ እነዚ ሃይማኖተኞች ናቸው። እኔ ግን ለታስ ዲስከስ ምናምን ስላለ እውነተኛ ነው ማለት አይደለም። እንዳታላችሁ እንዳስታችሁ እፈራላችኋለሁ። አንዲትን ድንግል ሴት ለአንድ ወንድ እንዳጨ እኔም ለእናንተ አለኮ ጳውሎስ። ሔዋንን በተንኮሎ ያሳተ የቀደመው እባብ የአሁኑ ዘንዶ ነው ያለው ኢምፕሊኬሽን አለው ዘንዶ ማለት እኮ አድጓል፣ አሰራሩ አድጓል፣ ረቂቁ ተንኮሉ ማታለሉ አድጓል ማለት ነው። እንደ አስታቸው አሁንም እፈር አለዋለ አለ። ይሄ ነው መልእክት፣ የመጨረሻው መልእክት ይሄ ነው። የክርስቶስ ኢየሱስ የጳውሎስ የሐዋርያቱ መልእክት ይሄ ነው። ኢየሱስ ይመጣል፣ ጌታችን በደጅ ነው ወገኖች፣ ኢየሱስ ይመጣል። ማራናታ